ዩክሬንን የምድር ገሃነም ያደረገው አዲሱ የሩሲያ ጥቃት እና የሦስተኛው ዓለም ጦርነት የተባለለት የኢራን አደገኛው ዛቻ አሜሪካ አመረረች። ኢራን ወታደራዊ ጥሪ ያቀረበች የሩሲያ ዩክሬን ጦርነት ዛሬም ቀጥሏል። መፍትሄ ታቶለታል። የዓለምን ድሀ ህዝቦች ወዲ ያኮማተረው መንግስታትን ያስጨነቀው በዋጋ ግሽበት አለምን እየናጠ የቀጠለው ይህ ጦርነት አሁንም አስፈሪ ሆኖ ቀጥሏል። አውሮፓ ጥይት ያቀርባል። አፍሪካ ትማጸናለች። እባካችሁ ይህ ጦርነት ይብቃ ትላለች። ታዲያ ለራሷ ብላ ነው። እነ ቻይና ሊገላግሉ ሞከሩ። ነገር ግን አልተሳካላቸውም። ትራምፕ በአንድ ጀንበር አስቆሟለሁ ያሉት ጦርነት ቅዠት ብቻ ሆኖ ቀርቷል። አሁን የገሃነም እሳት በዩክሬን እየተባባሰ አዲስ ጥቃት ተፈጽሟል። በዚህ በኩል ደግሞ አረባዊ ያልሆነችው ኢራን የመጨረሻ ጊዜ ተቃርቧል ስትል ዝታለች። አሜሪካ አምረራለች። ከሩሲያ አስከፊ ጥቃት እስከ ኢራን ዛቻና የአሜሪካ ምላሽ ድረስ በትንታኔ እንመለከቷለን። እስከ ትንታኔያችን ፍጻሜ አብራችሁን ቆዩ። ሩሲያ የዩክሬን ዋና ከተማ ኬቭን በቦምብ ደበደበች። ፕሬዚዳንት ቬለድሚር ዜለንስኪ ዩናይትድ ስቴትስ ዘጠኝ ህፃናትን ጨምሮ 19 ሰዎች ለሞቱበት ጥቃት ደካማ ምላሽ ሰጥታለች በማለት ከወቀሱ በኋላ ሩሲያ በፈጸመችው የአየር ጥቃት ቢያንስ አንድ ሰው ሲገደል በርካቶች ቆስለዋል። የኬቭ ከንቲባ ቪታሊ ክሊችኮ በዋና ከተማው ላይ የተፈጸመው የአየር ጥቃት እሁድ እለት ማለዳ ላይ በሶስት ወረዳዎች ውስጥ በሚገኙ መኖሪያ ያልሆኑ ህንፃዎች ላይ የእሳት ቃጠሎ አስከትሏል በማለት ቢያንስ አንድ ሰው ሲገደል ሌሎች ሶስት ሰዎች ቆስለዋል ብሏል። የባለስቲክ ሚሳኤል ጥቃቱ የዩክሬን ግዛት የውጭ ብሮድካስት ኢንተርፕራይዝ ኤዲቶሪያል ቢሮዎች ጽሕፈት ቤት እንደጎዳው የፍሪደም ቴሌቪዥን ጣቢያ የራሱን የዜና ክፍል መውደሙን ጨምሮ ዘግቧል። የደቡባዊ ማይኮላይቭ ክልል ገዢ ቪታሊ ኪም በበኩላቸው በሩሲያ ቅዳሜ ዕለት በተፈጸመው የሚሳኤል ጥቃት በርካታ ቤቶችን በማውደም አራት ሰዎች ቆስለዋል። ዘለንስኪ በቴሌግራም ላይ ባጋሩት መልእክት ጥቃቶቹ ዓለም አቀፍ ዲፕሎማሲያዊ ጥረቶች ቢኖሩም ሩሲያ መዋጋትና መግደልን እንደምትቀጥል ላለማሳይታለች ብሏል። የዩክሬን አየር መከላከያ ክፍል ከ23 ሚሳኤሎች 13ቱ እንዲሁም ከ19 ሰው አልባ አውሮፕላኖች አርባ ያህሉን በአንድ ሌሊት ጥቃት ማክሸፉን የአየር ኃይሉ አስታውቋል። 53 ሰው አልባ አውሮፕላኖች የደረሱበት ያልታወቁ ሲሆን የዩክሬን ጦር የኤሌክትሮኒክስ መሳሪያን ተጠቅሞ ወደ ሌላ አቅጣጫ እንዲዞር አድርጓል። የሩሲያ መከላከያ ሚኒስቴር እንዳስታወቀው በክሩስክ ቤልጎርድና ሮስቶቭ ክልሎች 11 የዩክሬን ድሮኖች ተጠልፈው ወድመዋል ብሏል። ዩክሬን ባለፉት 24 ሰዓታት ውስጥ በሩሲያ የኢነርጂ መሠረተ ልማት ላይ ያነጣጠረ ሰባት ጥቃቶችን ፈጽማለች። ጥቃቱ ያነጣጠረው በክራይሚያ፣ ብራያንስክ፣ ሮስቶቭና ቮሮኔዝ ክልሎች በሚገኙ ተቋማት ላይ ነው። ለጦርነቱ በሙሉ ተዘጋጅተናል። አሜሪካና አጋሮቿን ለመፋለም በጭራሽ አንፈራም። እነርሱን ከመፋለም አንዲት ስንዝር አናፈገፍግም። ይህ የኢራን እስላማዊ ዘብ ጦር ሀያአረጂሲ ዋና አዛዥ የዛሬ መግለጫ ነው። በአሜሪካና ኢራን መካከል ያለው የጦርነት ጉሰማ ተካሮ ሲቀጥል አሜሪካ የቦምብ ጣይ አውሮፕላኖቿን ከኢራን 3600 ኪሎ ሜትር በሚርቀው ዲያጎ ጋርሺያ ሌላ የጦር ሰፈሯ እያጓጓዘች ትገኛለች። በተጨማሪም የጦር ጀት ተሸካሚ መርከቦቿም ወደ ህንድ ውቅያኖስና ቀይ ባህር ማጓጓዛቸውን ቀጥለዋል። ኢራን በበኩላ የጦር ኃይሏ በተጠንቀቅ እንዲቆም አዛለች። ሚሳይሎቿም ተሰድረው የጠላት አቅጣጫን እንዲያልሙ ተዘጋጅቷል። በዛሬው እለት የኢራን እስላማዊ ዘብ ሰራዊት አያርጂሲ አየር ኃይል ለትኛውም ማጥቃትና መከላከል በተጠንቀቅ እንዲቆም ታዟል። የአያርጂሲ ዋና አዛዥ በሂደለት ባስተላለፈው መልእክት አሜሪካ ማለት መስታወት ላይ ቆሞ ድንጋይ እንደሚወርድ ር ሰውነች አሜሪካ ወደ እኛ ስትወረውር የቆመችበትን መስታወትን ሰባብረዋለን ማለቱ ይታወሳል። ትራምፕም ዝቷል፣ ኢራንም ዝታለች። ኔታንያሁ በጉዳዩ ለመምከር አሜሪካ ያቀናል። ኢራን አጸፋዊ ምላሿ አሜሪካና እስራኤልን ብቻ ሳይሆን እንግሊዝንም የሚያካትት መሆኑን ገልጻለች። በእኛ አይን እንግሊዝ ከአሜሪካ ተነጥላ የምትታይ አደለችም ብላለች። ነውጠኛው ትራምፕ ከሁለተኛው የአለም ጦርነት በኋላ ግዙፉን ጦርነት ለመክፈት የቦምብ ምላጩን ስቦ ይገኛል። የጦርነት ነጋሪቱም በሁለቱም በኩል እየ የተደለቀ ነው። የኢራኑ ፕሬዚዳንት ማሱድ ፔዝኬሽያን ኢራን ከአሜሪካ ጋር ለመደራደር በኩል ጫማ የመቆም አቅም እንዳላት ዋሽንግተንን ከተረዳሽ ለመደራደር ፍቃደኛ መሆናቸው መናገራቸው ይታወሳል። ፔዝኬሽያን በዋሽንግተንና ቴህራን መካከል የኒውክሊየር ውጥረት እየተባባሰ የመጣበት ሰዓት ነበር ይህ መግለጫ የሰጡት። መደራደር የምትፈልጉ ከሆነ ለምን ታስፈራሩናላችሁ? ሲሉም የአሜሪካን ባለስልጣናት ጠይቀው ነበር። በየትኛውም መንገድ ኢራን የቀጥታ ድርድር የማድረግ መብት እንዳላትም በግልጽ አቋማቸውን አሳውቀው ነበር። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር ድርድር የማታደርግ ከሆነ እና ዲፕሎማሲያዊ ጥረት ውጤት ካላመጣ ጦር ልንማዘዝ እንችላለን ማለታቸውን ተከትሎ ነው ፔዘሽኪያን ይህንን ያሉት። ቀጥታ ድርድር ለማድረግ ፈቃደኞች ነን፣ ነገር ግን ከየትኛውም ጫና ነጻ ከሆንም ብቻ ነው ወደ ድርድር የምንገባው ብሏል። ከዚህ በፊት ኢራን በባይደን አስተዳደር ጊዜ የቀጥተኛ ድርድር ለማድረግ ፍላጎት የነበረ ሲሆን አሁን ግን ቀጥተኛ ድርድር ማድረግ እንደምትፈልግ ከፕሬዚዳንት የሚዲያን ጽህፈት ቤት የሚወጡ መረጃዎች አመላክቷል። ነገር ግን በድጋሚ ሀሳባቸውን ቀይረው ከአሜሪካ ጋር የሚደረግ ድርድር አይኖርም ሲሉ አደገኛውና የተፈራውን የጦርነት ዛር ጠርተውታል ተብለዋል። ኢራን ከአሜሪካ ጋር የቀጥተኛ ንግግር ውድቅ አደረገች። የኢራን ውጭ ጉዳይ ሚኒስቴር አባስ አርግቺ ከአሜሪካ ጋር የኒውክለር መርሃ ግብር ላይ የሚደረግ ቀጥተኛ ድርድር ትርጉም የለሽ ሲሉ በሁለቱ ሀገራት መካከል ያለውን ውጥረት ገልጸውታል። ትራምፕ ባለፈው ወር ለኢራን መሪ አያቶላ አሊ ካሚኒ በላኩት ደብዳቤ ቴሄራን ኒውክለር መርሃ ከግብሯ ጋር በተገናኘ ድርድር እንድታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠብቃት ማለታቸው የሚታወስ ነው። እንደ አልጀዚራ ዘገባ የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለክ ማስፈራራት ፋይዳው ምንድን ነው? በማለት የዋሽንግተን የድርድር ጥያቄን ቅንነት የሌለው ሲሉ አጣጥለውታል። ቴህራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይት ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድርን ግን ክፍት እንደሆነ ተናግራለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ አያቶላ አሊ ሀሜኒ የቴህራን የኒውክሌር ፕሮ ፕሮግራም ማቆም የሚቻልበት የቀጥታ ንግግር ይደረግ ዘንድ የሚጠይቅ ደብዳቤ መላካቸውን ተከትሎ ኢራን ጦሯ በተጠንቀቅ ላይ ነው ተብሏል። ቴራን አሜሪካ የጎረቤት ሀገራትን የአየር ክልል ተጠቅማ ጥቃት እንዳትፈጽም ማስጠንቀቂያ መስጠቷንም ሬውተርስ አስነብቧል። ትራምፕ ኢራን በኒኩለር ፕሮግራም ዙሪያ የቀጥታ ንግግር ታድርግ ማለታቸውን ተከትሎ ቴራን ሀሳቡን ውድቅ ያደረገች ሲሆን ኒኩለር እየተጠቀመች ነው የሚለውን ውንጀላ ግን አስተባብላለች። የአሜሪካ ሀሳብ ተማኒነት ላይ ጥያቄ ያነሱት የውጭ ጉዳይ ሚኒስትሩ ሚኒስትሩ አባስ አርግቺ የትራምፕ እቅድ ትርጉም የለሽ ብለውታል። ሚኒስትሩ የመነጋገር ፍላጎት ካለ ዛቻን ምን አመጣው ሲሉም የትራምፕን ሀሳብ አጣጥሏል። ቴህራን ለኢራቅ፣ ኩዌት፣ የተባበሩት አረብ ኤሚሬቶች፣ ኳታር፣ ቱርክና ባህሬን የአየር ክልላቸው ለአሜሪካ መፍቀድ እንደ ጠብ አጫሪነት ትንኮሳ ይታያል ስትል ማስጠንቀቂያ መላኳን ዘገባው አመላክቷል። ስማቸው ያልተጠቀሰ ከፍተኛ ባለስልጣንም ይህ መሰሉ ድርጊት በሀገራቱ ላይ ከባድ ዋጋ ያስከትላል ማለታቸውን ዘገባው ጠቅሷል። ምዕራባውያን በተለይም አሜሪካ ቴህራን የኒውክሊየር ኃይል አጠቃቀሟን ለመገደብ በፈረንጆቹ 2015 የገባቸውን ስምምነት አላከበረችም በሚል ተደጋጋሚ ማቀብ ስትጥል ቆይታለች። ይህ ውጥረት እየተባባሰ መምጣቱም ያሳሰባቸው ሀገራትን ማስጠንቀቂያ እየሰጡ ነው። ኢማም አያቶላ ሀሜኒ ለኢራቅ ዩናይትድ አረብ ኤምሬትስ ኩዌት ኳታር ቱርክና ባህሬን ማስጠንቀቂያ ልከዋል። በአሜሪካ እና ኢራን መካከል የሚደረገው ጦርነት እየተካረረ ባለበትና ዛሬም ኢራን ከአሜሪካ ጋር መነጋገር እንደማትፈልግ በገለጸችበት እለት ኢማሙ ለጎረቤት አረብ ሀገራት ቀጭን ማስጠንቀቂያ ልከዋል። ኢራን ለእነዚህ ሀገራት በላከችው ማሳሰቢያ አሜሪካ በኢራን ላይ የምትፈጸመውን ጥቃት ብትደግፍ፣ ወይንም ከእናንተ ግዛት ተነስታ ኢራን ብደበድብ፣ ወይንም የአየር ክልላችሁን ተጠቅመው ጠላቶቻችን ቢያጠቁን እናንተንም እንደ ጦርነቱ ተሳታፊ እንቆጥራችኋለን፣ የምትከፍሉትም ዋጋ ከባድ ነው በማለት ነው ያስጠነቀቋቸው። የኢራን የውጭ ጉዳይ ሚኒስቴር ናሲር አባስ አርግቺ ዛሬ በሰጡት መግለጫ ከአሜሪካ ጋር መደራደርም መነጋገርም ትርጉም አልባ ነው ያሉ ሲሆን የኢራን ጦር ዋና አዛዥ ጄኔራል ሁሴይን ሳሊም በበኩላቸው ኢራን ለጦርነት ዝግጁ ናት ብሏል። እንግዲህ የሚጠበቀው የአሜሪካ ውሳኔ ነው። ትራምፕ እንደዛተው ጦርነቱን ይጀምራል ወይንስ ወደ ኋላ ይፈገፍጋል የሚለው ጉዳይ እየተጠበቀ ነው። በቅርብ ጊዜ የወጡ ዘገባዎች እንደሚያሳዩት ዩናይትድ ስቴትስና እስራኤል የኢራንን የኒውክለር ተቋም ለማጥፋት ከፍተኛ ወታደራዊ ጥቃት ለመሰንዘር እያሰቡ ነው። በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን በሁለት ወራት ውስጥ አዲስ የኒውክሊየር ስምምነት ለማድረግ ካልተስማማች ታይቶ የማይታወቅ የቦምብ ጥቃት እናደርጋለን ሲሉ ዝቷል። በተመሳሳይ ጊዜ ቴል አቪቭ ከዋሽንግተን ጎን በመሆን የቴራንን የኒውክሊየር ፋሲሊቲዎችን ለመምታት የእድል መስኮት እየተመለከተች ነው። እንደ እስራኤል ግምት ከሆነ አሁን ኢራን እንደተዳከመች አድርጋ በምትቆጥርበት እድሉን በወታደራዊ ፕሮሽን ለመጠቀም ትሻለች። በዚህ ውጥረት መባባስ የተደናቀጠችው ፈረንሳይ የኢራን የኒውክሌር መርሃ ግብር ና እየጨመረ ስላለው ውጥረት ከዋሽንግተን ጋር ለመወያየት የመከላከያ ምክር ቤት ስብሰባ ጠርታለች። ይህ በእንዲህ እንዳለ ዩናይትድ ስቴትስ በመካከለኛው ምስራቅ ያላትን ወታደራዊ አቁማን በመጨመር ተጨማሪ ተዋጊ ጀቶችንና የጦር መርከቦችን ወደ ስፍራው በመላክ ለቴራን የማስጠንቀቂያ መልእክት እያስተላለፈች ትገኛለች። እንደሚታወቀው ኢራን ከቀናት በፊት የትራምፕን አፋጣኝ የድርድር ጥያቄ ውድቅ አድርጋለች። የኢራን ጠቅላይ መሪ አያቶላ አሊ ካሜኒ ሀገራቸው ኢራን ጥቃት ከደረሰባት የኒውክሊየር ጦር መሳሪያ